መናገር ያው ለመናገር ጊዜ ያስፈልጋል። ጊዜ መውሰድ አልፈልግም። በአጭሩ ስለ ዲያቆን መኩሪያ ጉግሳ እንዴት እንደተዋወቅንና ቤተ ክርስቲያኔ ላይ በጽናት እንድቆ የረዳኝን ያገዘኝ ወንድሜ ነው እና በመጀመሪያ ወደ ቤተ ክርስቲያን ስመጣ ያው እናንተ የምታቁኝ በዘፈኑ ዓለም ነው። በዘፈኑ ዓለም ሀያ አራት ዓመት አግልግዬ 24 ዓመት ዘፍኔ ወደ ዘፈን ወደ ዝማሬ ዘፈኑን አቁሜ እግዚአብሔር በልቤ ውስጥ የገለጠልኝ ነገር ኖሮ ዓለም ከንቱ እንደሆነች በእውነት በራሱ አስተምሮ ሳላስበው ወደ ሆስፒታል በገባውበት ሰዓት ሞት እንዳለ ለካ ዝነኝነት እንደሚያቆም ሁሌ እየዘፋንኩ እንደማልኖር የገባኝ በድንገት ወደ ሆስፒታል በገባውበት ሰዓት ነበረ እና የልብ ቀዶ ጥገና ለማድረግ ድንገት ነው የገባሁት። ለቼካፕ ብቻ ሄጅ እና በዛን ሰዓት ምንድን ነው ያልኩት? እግዚአብሔር ሆይ ሀያ አራት ዓመት ዘፈኝ ያለው ሀያ አራት ሰዓት ስጠኝና አንድ ቀን ላመስግን ብዬ ኦፕራሲዮን ክፍል ነበረ የተሳልኩት። እግዚአብሔር ያ ቀዶ ጥገና በሰላም ተጠናቆ እንዲህ እንደምታዩኝ፣ አንዴ ብቻ አይደለም ሶስቴ የልብ ቀዶ ጥገና አድርጌ እንደገና ም የረዳኝን አምላክ ቆርጬ ወደ ዝማሬ ወደ ቤተክርስቲያኔ። እኔ እንደውም እዘምራለሁም ብዬ አላሰብኩም። በቃ ዝም ብዬ ለህመን ሆኜ ለመኖር ነበር የመጣሁት። በኋላ በቨርጂኒያ በልደት ማርያም ላይ የዝማሬ ምሽት የገቢ ማሰባሰቢያ ተዘጋጅቶ ነበር። እዛ የዝማሬ ምሽት ላይ ጋሽ ማሙድ በዛ ወርቅ ሌሎችም አርቲስቶች ዘማሪያን ነበሩ የቤተ ክርስቲያን። እና ያንን ዝግጅት ያዘጋጀው ዲያቆን መኩሪያ ጉሳ ነበረ። እኔን አውቀኝም ነበር፣ ስለ እውነት በፍጹም አውቀኝም። እኔ እዛ እንደ ምዕመን ሆኜ ተገኝቼ ነበርና አንዲት አለም ከበደ የምትባል ዘፋኝ፣ እባክህን ዲያቆን መኩሪያ አቡን ሻድኖ እኮ ዘፈን አቁማ በፍጹም ወደ ቤተ ክርስቲያን ልትመጣ ዝግጅቱ አንጫልሳለች እና እባክን ወንድም ሁና ብላ አስተዋወቀች። እንዴት እንደደነገጠ ይሄ በቃ እንደ መንጠቅ እንደ መንጠቅ ያክል ነው። ነጥቆ እውነት አንቺ ዘፈን አቁመሽ ወደ ቤተ ክርስቲያን የምትመጪ ከሆነ ሙሉ የካሴትሽን ግጥም እኔ ነኝ የምሰራልሽ ብሎ ነው የነጠቀኝ። ስለዚህ ከመጀመሪያ መዝሙሬ ላይ የከሰጠኝ መዝሙር ተነሱ ለምስጋና፣ ተነሱ ለዝማሬ፣ ለዚህ ላብቃን እንዘምርለት፣ በዙፋኑ ፊት እንስገድለት ይላል። የእመቤታችን ደግሞ ሳይተክሏት ውሃ ሳያጠጧት ያፈራች የአሮን በትር ናት። የልብሱን ጫፍ በረስንቱ ነበር እላችኋለሁ እና ጊዜ የለም እነዚህን ጽፎ አዘጋጅቶ ዘምሬ እንደገና በዝማሪ ብቻ አይደለም። እኔ የሚገርመኝ ከመኩሪያ አንድ ነገር ስብከት እንግዲህ እዚህ ፊቴ ላይ የምታዋቸው አሁን የዘመሩላቸው አገልጋዮችና እና ዘማሪያኖች ከልጅነታቸው ጀምሮ ልጅነታቸውን፣ ጎልማሳነታቸውን ለቤተ ክርስቲያን ሰጠው ሲዘምሩ ሲያገለግሉ የኖሩ ናቸው። ሌላ ዓለም ሳገለግል ቆይቼ ነው እንግዲህ ሳይገባኝ እንዲገባኝ አድርጎ እዚህ ቦታ እንዲቆም እንድቆም ያደረገኝ በእውነት እንደነዚህ አይነት ወንድሞች። ሌላው ደግሞ ክብሬ ነህ ክብሬ ነህ የሚለውን መዝሙሬን ደግሞ ቀሲስ አሸናፊ ገብረ ማርያም እዚህ ከፍለ ፊቴ ያለ እንደዚህ አድርገው ነው የቤተ ክርስቲያን ልጆች እየተቀበሉኝ እና ትዝ ይለኛል አለ በሚዲያ ላይ ዘማሪ ልትሆን ነው ተብሎ ሲነገር ሰይፉ ደወለልኝ። እንዲ አቦነሽ አራት አመት ዘፍነሻል አራት ልጆች አሉሽ እንዴት አርገሽ ነው የምትኖሪው ሲለኝ፣ ድንግጥ ብዬ እንደ እኔ እኮ የምመጣው ወደ ዝማሬ ነው። እንኳን ዘምሬ ኮ ዘፍኜም ያኖረኝ እኮ እግዚአብሔር ነው። ስለዚህ እግዚአብሔር ያኖረኛል አልኩት። ይሄው ዘፈን ካቆም አስራ አራት አመት ሆኗል። እና ቁጥር ሁለት መዝሙሬን አሁንም እንደዚሁ ሙሉውን እሱ ጽፎ ሰሞኑን ከአንድ ወር በኋላ ከአንድ ወር በፊት የተለቀቀ ዛሬ ለኔ አዲስ ማለዳ ነው ዛሬ ለኔ ፍጹም አዲስ ቀን ነው የሚለውን ዝማሬ አሁንም ዲያቆን መኩሪያ ንጉሳ ነው የጻፈልኝ። በእውነት እግዚአብሔር ዘመንህን ይባርክ፣ ልጆችህን ይባርክ፣ ብዕርህ አይንጠፍብን። እኔ በጣም የሚገርመኝ ስለ ዲያቆን መኩሪያ ቡቅሳ የሚኖረው አሜሪካን ሀገር ነው። ሶስት ልጆች አሉት፣ ባለቤት አለችው። እንግዲህ የአሜሪካን ሀገር ኑሮ እንዴት መንፈስ እንደሚረብሽ እንዴት ጊዜ እንደማይሰጥ ጊዜ በሌለ በሌለ ጊዜ እንደገና መንፈሱ ደግሞ ምንም ቢሆን እንደ ሀገር አይደለም፣ በደብሩ ላይ አይደለም እየገጠመ ያለው እና ምናልባት ዑበር እየነዳ ሊሆን ይችላል ጥግ ዑበሩን አጥፍቶ ጥግ ላይ ይዞ ግጥሙ ሊገጥም የሚችለው በተመቻቸ ሁኔታ ቢሆን ምን ሊገጥም እንደሚችል እና የቤተ ክርስቲያናችን ቅርስ የሆነ ልጅ እንደሆነ እንድታውቁ ነው። እግዚአብሔር ዕድሜህን ያርዝመው። እና ራሱ እንግዲህ ከጻፈልኝ ላይ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው፣ ቀጥላል ደሜን አምናለው፣ ፈዋሼን እርሱ ብቻ ነው እያለን አብረን እንዘምራለን። በክራርና በማሲንቆ የምታጅቡኝ ወንድሞች አብረን እንዘምራለን።

ጫፍ አዳታይም ብጠ ቀናለ ዋሽ እሱ ብቻ ባርክልን እንኳን መታሽልን እንኳን ከናይት ክለቡ ወደ መቅደሱ እግዚአብሔር ጠራሽ። እግዚአብሔር በመንግስቱ በመጨረሻው ዘመን ሲመጣ እንደ ዘመርሽ ጀመረሽ እንደ ዘመርሽ ብትጨርሺ በዚሁ በመቅደሱ እንዲያገኝሽ እግዚአብሔር ይርዳሽ። አመስግኑ አንድ ጊዜ እግዚአብሔር። ቀላል ነገር አይደለም፣ በእውነት ብዙዎቻችን፣ እንደዚህ አይነት ወንድሞች እህቶች ስናገኝ፣ ከዓለም ነጥቆ ወደ እግዚአብሔር ክብር ማምጣት ከዓለም ወስዶ በዘፈን አምትቶ ወደ ዝማሬ ማምጣት ትልቅ ሰማዕትነት የሚጠይቅ ትልቅ ጽናትና ትጋት የሚጠይቅ ስለሆነ ይሄንን በማድረጉ ለወንድማችን ዲያቆን መኩሪያ ቦክሳ ነው እያልኩ እስካሁን የጠራሁት ከብፁ አባታችን አቡነ ገብርኤል አሁን ፊትለፊታችን ካሉት አባት በፊት የነበሩት ብፁ አባት አቡነ ገብርኤል ሊቀትጓን የሚል ስም አግኝቷል። እስካሁን ሳንናገር ነበር የቀረ ነው አንዱ መቶ ነው ሹክ ያለኝና ዲያቆን እያለ ክልምን ትጠራለህ? ስሙ እኮ ሊቀ ትጉሃን ነው ስለተባለ ተባለ። እውነትም ትጉህ ወንድማችን መኩሪያ ጉምሳን ሞቅ ያለ ጭብጨባና ለልታ አለ ጊዜ እንድትሰጡልን በታላቅ ትሕትና ጠይቃለሁ።